ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ እንደምንቆያችሁ ከደቡብ ቴሌቪዥን። በዚህ ሰዓት ወደ እናንተ የሚደርሰው ዜና ዕወጃችን አሁን ተጀምሯል። ዜናዎችን የምራ ያደረጋል መኩሪያ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩም። በዞኑ ሁለንተናዊ ሰላም ሰፍኖ ህብረተሰቡ በሁሉም የልማት ዘርፎች ተጠቃሚነቱን ማረጋገጥ እንዲችል የሁሉም የላቀ ተሳትፎ ሊያበረክት እንደሚገባም የጋሞ ዞን አስተዳደር አሳሰበ። በጫኖ ሻራ ቀበሌ የተፈጥሮ የነበረ የጸጥታ ችግር በህዝባዊ ሰላም ኮንፈረንስ የእርቀ ሰላም በቀበሌው ተካሂዷል። ዝርዝሩን እንጃገል ስሞ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሶናል። ገነት መኮንን እንደሚከተለው ታቀርበዋለች። የጋሞዞን የሰላም ተምሳሌት በመሆን በሀገሪቱ ብሎም በዓለም አቀፍ ደረጃ እውቅና ማግኘቱ ይታወቃል። ይሁን እንጂ በቅርብ ጊዜ የጫኖ ቀበሌን ወደ ከተማ አስተዳደር ስር እንዲሆን በመደረጉ የጸጥታ ችግር የተስተዋለ ቢሆንም በድቡሻ ወጋ ህዝባዊ እርቀ ሰላም መፈታቱም ተመላክቷል። የዕለቱ የክብር እንግዳ የጋሞዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በአካባቢው የተፈጠረ የጸጥታ ችግር ተፈቶ ህብረተሰቡ ወደ ቀደመ ሰላምና ልማት እንዲመለስ የክልሉ ርዕሰ መስተዳደርን ጨምሮ ሁሉም የበኩሉን አስተዋጽኦ አበርክቷል ብለዋል። ያለፈው ሁለት አመት የነበረውን መጥፎ ገጽታ ሊቀይር በሚችል መንገድ በመንግስት በኩልም በጣም ጠንካራ የሚባል ድጋፍ ተደርጓል። ይሄ ወደ እርቅ፣ ወደ ሰላማዊ ሁኔታ እንዲመጣ በተለይም የክልላችን ክቡር ፕሬዝዳንት አቶ ጥላሁን ከበደ ልዩ ትኩረት ነው የሰጡት። በእያንዳንዷ በህግ ከሚሄድ ይልቅ ከአገር ሽማግሌዎች ነገሮቹ በእርቅ በአካባቢ ወግ እንዲያልቅ ያደረጉት ድጋፍ በዚህ ሊጠቀስ የሚገባው ነው። የጋሞ አባቶች አስተዋጽኦ በጣም ትልቅ ነው። ሰው ወደ እርቅ ወደ አንድነት እንዲመጣ ያደረጉት አስተዋጽኦ በጣም ለታሪክ ተጠቃሽ ነው። በቀጣይም የህብረተሰቡን ሰላም እንዲረጋገጥ በትኩረት እንደሚሰራ ያረጋገጡት ዋና አስተዳዳሪው የሃይማኖት አባቶችን ጨምሮ ህብረተሰቡን ለመካስ ሁሉም የበኩሉን ሊወጣ እንደሚገባ አሳስበዋል። መንግስት ያ ሁልጊዜ ሰላም ማስከበር ሰላም እንዲኖር ይፈልጋል። ለዛ ይሰራል። ህዝብም ደግሞ ሰላም መጠበቅ ይኖርበታል። ስለዚህ ጎረቤት ከጎረቤት ጋር ጎረቤት ከ ከሚቀጥለው ከእድሩ ጋር ከሃይማኖት ተቋማት ጋር በዘር፣ በሃይማኖት ልዩነት ሳይኖር እርስ በርስ ደግሞ እንደቀደመው መመላለስ ይኖርባቸዋል። ይህን ደግሞ ያለፈውን ጊዜ በኢኮኖሚ ተጎድተዋል፣ በማህበራዊ ጉዳይ ተጎድተዋል። ያን በሚክስ መልኩ ቀጣይ ላይ እንቅስቃሴ ማድረግ ይጠበቅባቸዋል። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ በአካባቢው የተፈጠረው የጸጥታ ችግር በጋሞ ህዝብ ዱቡሻ ወጋን በመጠቀም ህዝባዊ እርቀ ሰላም መካሄዱን ተናግረዋል። ህዝባችን ከትውልድ ትውልድ እያሸጋገረ ያቆየውንና በመላው ኢትዮጵያ የሚታወቅበት ድቡሻ የተለየ የግጭት አፈታት የእርቅ ስርዓት ዛሬ በከተማችን ከተተከሉ የሰላም ሴቶች ምልክቶች አንዱ ሆኖ ይዘከራል። በቀበሌው የተስተዋለው የጸጥታ ችግር እንዲቀረፍ አስተዋጽኦ ያበረከቱ አካላትን አመስክ ነው። የሰላም ባህልን በማዳበር ለትውልድ ሰላምና ምቹ አካባቢ ለመፍጠር በትኩረት እንደሚሰራም አረጋግጠዋል። አንዳንድ የቀበሌው ነዋሪዎች በበኩላቸው በአካባቢው ባለማወቅ በተፈጠረው የጸጥታ ችግር በእጅጉን መጸጠታቸውን ገልጸው በቀጣይም ለሰላም ዘብ በመቆም ተረጋግተው በልማት ስራ እንደሚያተኩሩ ገልጸዋል። መንግስት ከዚህ በኋላ የሚሰጠውን ተልእኮዎችን ሁለት ዓመት ውስጥ መስራት የሚገባል እኛም ሆነ መንግስት በልማትም ሆነ በተለያየ ሁኔታ የተጎዳውን ለመካስ እኛም ሆነ ከነጋር አጋጣሚ ታርሞ የመጣለው ሰዎች ራሳችን ዝግጁ አድርገን እንጠብቃለን። ህዝቡ ልቡን አንድ አድርጎ ያለፈውን ይቅርታ ተቀብሎ እርስ በርሱ ሳይጋጭ ሳይጣላ የመንግስት መመሪያ ጠብቆ ወደፊት እንዲሄድ የልቤ ሀሳብ ይገልጣለሁ። በእርቀ ሰላሙ የክልል የዞን የከተማ አስተዳደር ከፍተኛ አመራሮችና መላው የቀበሌው ማህበረሰብ የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። ሕጻናት በክትባት እጦት ምክንያት ለተለያዩ በሽታዎችና ሞት መጋለጥ እንደሌለባቸው የሲዳማ ክልል ጤና ቢሮ አስታወቀም። የአፍሪካ የክትባት ሳምንት በማስመልከት ክትባት ለሰው ሁሉ ይቻላል በሚል መሪ ቃል የሲዳማ ክልል ጤና ቢሮ ከህጻናት አድን ድርጅት ጋር በመተባበር የንቅናቄ መድረክ በአዋሳ ከተማ አካሂዷል። ጠቅልል ቀዱ ዝርዝር አለው። የአፍሪካ የክትባት ሳምንት ክትባት ለሰው ሁሉ ይቻላል በሚል መሪ ቃል ከሚያዝያ 16 እስከ 22 2017 ዓ ም ድረስ በመከበር ላይ ይገኛል። የህፃናት ጤና ለማረጋገጥ የክትባት ሽፋን ለመጨመር እንዲሁም በክትባት መከላከል የሚቻሉ ገዳይ በሽታዎችን ለማስቀረት እንደሆነም ተገልጿል። ይህንን በማስመልከት የሲዳማ ክልል ጤና ቢሮ ከህፃናት አድን ድርጅት ጋር በመተባበር የንቅናቄ መድረክ በሐዋሳ ከተማ አካሂደዋል። በመድረኩ የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በክልሉ ላለፉት ዓመታት በክትባት ዙሪያ በተሰራው ስራ አብዛኛውን ህጻናት ከሞት መታደግ ተችሏልም ብለዋል። የክትባት ተደራሽነት ከበፊቱ እጅግ በጣም የተሻሻለ ቢሆንም አሁንም ግን በመሃል ሳይከተቡ የሚቀሩ ክትባት ጀምረው ደግሞ የሚያቋርጡ ህጻናት ቁጥር ስቲል ከፍ ያለ ነው። አብዛኛው ደግሞ ችግሮቻችን በመከላከል የምንፈታቸው ናቸው። የጤና ችግሮቻችን ትልቁ ደግሞ መከላከያ መንገዳችን አንዱ ክትባት ነው፣ ለህጻናት የምንሰጠው ክትባት ነው። ህጻናት ከማስከተብ አኳያ በማህበረሰቡ ዘንድ ትልቅ ክፍተት እንዳለ የሚናገሩት ዶክተር ሰላማዊት መንገሻ ክትባት ጀምረው ያቋረጡና ክትባት ያልጀምሩ ህጻናት ማስከተብ እንዳለባቸውም ተናግረዋል። ፓርትነሮችንም አጋር ድርጅቶችንም እዛ ስራ ላይ እዛ ተግባር ላይ እንደ ሀገርም ለማሰማራት ትልቅ ስራ እየተሰራን ያለው ወደ 237 ሺህ ሰባ ሁለት የሚያህል ዜሮ ዶዝ አለ። ህጻናት አልተከተቡም፣ በጭራሽ አልተከተቡም። እስካሁን ድረስ ወደ 21 ፐርሰንት ደርሰናል ግን እንደ ሲዳማ ክልል በጣም በአጭር ጊዜ መሸፈን የምንችለው ነው ብዬ ነው ማምን። የህጻናት አድን ድርጅት ከ60 ሚሊዮን ዶላር በላይ ፕሮጀክቶችን በዓለም አቀፍ ደረጃ እያንቀሳቀሰ እንደሚገኝ የጠቀሱት የህጻናት አድን ድርጅት ደቡባዊ ቀጠና ዋና ዳይሬክተር ዶክተር ኃይሉ ተስፋዬ ይህንን ፕሮጀክት በዋነኝነት ህጻናት ላይ እንደሚያተኩር ገልጸዋል። ከቤንሻንጉል ጉሙዝ ክልል በስተቀር ሁሉም ሌሎቹ ክልሎች ላይ እንሰራለን። ዋናው ፎከስ አድርገን የምንሰራበት ቦታ ህጻናት ላይ ነው። ህጻናትና እናቶችና ቤተሰብ ላይ አተኩረን እንሰራለን። የምንሰራባቸው ሴክተሮች ጤና ሴክተሩ ላይ በሰፊው እንሰራለን። የዛሬውም ፕሮግራማችን ከጤና ሴክተሩ ጋር የተያያዘ ነው። ስነ ምግብ ላይ እንሰራለን። ውሃ ላይ እንሰራለን። ትምህርት ላይ እንሰራለን። በተለይ ይሄ የኤርሊ ቻይልድሁድ ዴቨሎፕመንት የምንለው የህጻናት ከስድስት ዓመት በታች ያሉ ህጻናት ጥራት ያለው በቂ ትምህርት እንዲያገኙ ማድረግ ላይ እንሰራለን። እንደ ዶክተር ኃይሉ ተስፋዬ ገለጻ በአሁን ሰዓት በዓለም አቀፍ ደረጃ ክትባት በመውሰድ በየደቂቃው የስድስት ህጻናት ህይወት ማትረፍ እየተቻለ መሆኑንም ገልጸዋል። በዚህም በክትባት እጦት ምክንያት የሚ የሚከሰቱ በሽታዎች መቀነስ ተችሏልም ብለዋል። ክትባት የምንከትበው በክትባት መከላከል የምንችላቸውን ገዳይ በሽታዎችን ለምሳሌ የሳምባ ምች፣ የተቅማጥ በሽታ፣ ኩፍኝ፣ የመሳሰሉትን መከላከል ይቻላል። ያን ነው እነዚህ በሽታዎች ከአንድ ከአምስት አመት በታች ላሉ ህጻናት ገዳይ የምንላቸው በሽታዎች ናቸው። ከከተብናቸው ከሞት አተረፍናቸው ማለት ነው። ይሄን ስል ለውጥ የለም ማለት አይደለም። ብዙ ለውጦች አሉ። በክትባት ለምሳሌ የቴታነስን ኢራዲኬት ማድረግ ችለናል። በቴታነስ የሚመጣውን ችግር፣ ፖሊዮን ዜሮ ማድረግ ችለናል። ስለዚህ ይቻላል ማለት ነው። በመድረኩ ላይ የተገኙት አንዳንድ ተሳታፊዎች ስለ ክትባት አስፈላጊነት በመናገር በቀጣይ ለሌሎችን ማህበረሰብ ግንዛቤ እንደሚያስጨብጡም ተናግረዋል። በስኩዌት ፕሮግራሞቻችንም ሆነ በጸሎት በትንንሾች ቡድኖችም እንደዚሁም እስከ ሰፊው ማህበረ ምዕመናን ድረስ ባሉ ይህንን የማንቃት ስራ የማስታወስ ስራ የምንሰራበት መድረክ እንደሆነ ነው ያገኘ ነው። ኃላፊነቱ በእኛ እጅ ነው፣ በእናቶች እጅ ነው፣ በወላጆች እጅ ነው፣ በማህበረሰብ እጅ ነው የሚለውን ለማንሳት ነው። እኔም የራሰን ድርሻ ይወጣለሁ። የገጠር ኮሪደር ኢኒሽቲቭን በወረዳው በሁሉም ቀበሌያት ተግባራዊ ለማድረግ መታቀዱን በስልጤ ዞን የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ አስታወቁም። በወረዳው አራት ቀበሌያት ላይ ተግባራዊ እየተደረገ ያለው የገጠር ኮሪደርና የባህር ዛፍ ተክሎችን በመንቀል ሙዝና አቮካዶ ተክሎች እንዲተከሉ በማድረግ ለተጠቃሚነታቸው እየተሰራ ይገኛል። አብደላ በድሮ በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሳንኩራ ወረዳ የረግዲና ቆሬ ቀበሌ ነዋሪው አቶ ካይሬ አልዬ በደጃፋቸው ተክለዋቸው የነበሩት የባህር ዛፍ ተክሎችን በመንቀል በሚበሉ የአትክልትና ፍራፍሬ ተክሎች ተክተዋል። መነሻው የገጠር ኮሪደር ልማት ቢሆንም አላማው ግን ሁለንተናዊ ተጠቃሚነት የሚያረጋግጥ መሆኑን አርሶ አደሩ አምነውበታል። ዛፉ የምንጠቀመው ከ10 አመትና ከ15 አመት በኋላ ነው ከዚህ ደግሞ አማራጩ እዛ እንትና ሙዙና አቮካዶ አማራጩ በየአመቱ የመጠቀም ባይሪ ስላለው ይሄን አይተ ነው እኛን ፍቃደኛ ሆነ ነው ዛፉን አንስተ ነው ወደ ሙዝና የገጠርና ከተማ ኮለደራ የሚለውን ለመጠቀም ወረዚ ዞረናል። አስተባባራችሁ መቶ በነገሩን መሰረት ነው ወረዚ የዞር ነው። ያው አማራጩ ደሞ ከክርምቱ ውሃ ቀጥሎ የመስኖ ውሃውም ስላለው ከዚህ አማራጭ ደሞ ይሄ መስኖ በጣም አስጠቃሚ ያረገናል። በምን ነው ወደ ኮሎደሩን ተቀየር ነው። የባህር ዛፍ ተክል የአካባቢን አከባቢን ከርሰ ምድር ውሃ የሚያራቁት መሆኑን ግንዛቤ መፍጠር ተችሏል ያለው በወረዳው የረግዲና ቆሬ ቀበሌ የልማት ጣቢያ ባለሙያው ወጣት ነጅሙዲን ፋሪስ። አርሶ አደሩ ነባር የባህር ዛፎቹን በመንቀል በሚበሉ የአትክልትና ፍራፍሬ ተክሎች እንዲተካ ስለመሰራቱ አንስተዋል። ተጨማሪ የሰው ኃይል ታግዞ ባርዛፉ ተነቅሎ ሙዙና አቮካዶ ውስጡ ላይ የጋሮ አትክልትም አለው እሱ ተተክሏል። ማህበረሰቡ ሙዙን ሲተክል ችግኝ በወረዳ ድጋፍ ተደርጎላቸዋል። ከአርባ ምንጭ ነው የመጣው። ከዛ ውጪ አንድ ላይ ስንተክል የገበያ ትስስርም ድረስ እናገኛለን። እኛም እንደ አርባ ምንጭ ሰዎች ሙዝ እንጭናለን በሚል አንድ ላይ ሁሉም በመደዳ ተክለዋሉ በቀበሌው ተግባራዊ የተደረገው የገጠር ኮሪደር ልማት አንድ ነጥብ አምስት ኪሎ ሜትር የሚሸፍን መሆኑን ያስረዳው ባለሙያው ከተተከሉ አትክልትና ፍራፍሬዎች ባሻገር ለምግብ ፍጆታ የሚያገለግሉትንም ይዘዋል። ስፋቱ ከአስፋልቱን ተከትሎ ነው ኮሪደሩ አንድ ነጥብ አምስት ኪሎ ሜትር ነው። ያው እንትኑ ስፋቱ ሰላሳ ሜትር አለው። ያው በሁለቱም በኩል ነው በሁለቱም ሳይት ነው ያለው ወደ ዘጠኝ ነጥብ አምስት ሄክታር ነው ወደ ሄክታር ሲቀየር በዛሌክ አርሶአደሮቹ ያለሙበት ሁኔታ አለ። ያው ችግኙ 4200 የሙዝ ችግኝ ወረዳው ቅርቦ በሳይንሱ መሰረት እዚህ ተተክሏል። ያው ቦታው ቦታው ላይ ውስጡ ላይ የተለያዩ የጓሮ አትክልቶች ቃሪያ፣ አበሻ ጎመን፣ መኖ ዙሪያው ላይ በአቦካቶና በሙዙ መሃል ያው ተተክሎ አርሶአደሩ ቦታው ተጠቃሚ እንዲያደርገው የተደረገበት ሁኔታ አለ። የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማሙዴ በወረዳው በተጀመረው የገጠር ኮሪደር ልማት የባህር ዛፍን የሚተኩ ስራዎች ተጀምረዋል ብለዋል። በተለይ የገጠር ኮሪደር ልማትን መነሻ ያደረገ ስራ ስንሰራ አንዱ አስፋልት ዳር ነው። ርግዲና ቆሬ ላይ አንድ በኮሪደር ልማት የያዝነው ነው። ከማይበላ ዛፍ ወደሚበላ ዛፍ ለመቀየር አቅደን ያለ የውሃ ፖቴንሻልን ተጠቅመን ሙዝና ፍራፍሬ የመትከል ስራ እየሰራን ያለንበት ሂደት አለ። አስፓልት ዳርን ተከትሎ ሁለት ቀበሌ ላይ ከዘጠኝ ሄክታር መሬት በላይ እየተሰራ ያለበት ሂደት አለ። ምናልባት ያው ከዚህ በፊት በዛፍ የተሸፈነ ነው። አሁን ባለው ደረጃ ደግሞ በሙዝ ተሸፍኖ በጣም የሚያምር ለአይን እርካታን የሚሰጥ ስነ ልቦናህን ነጻ አእምሮ እንዲፈጠር ያደርጋል። ከአካባቢው ስታልፍና በጅምር እንደዚህ ያማረው መጨረሻ ላይ ፍሬውን ስንበላ ደግሞ ምን ያህል ያምራል የሚለው ደግሞ በጣም አጓጊ ነውና ለዚህ ተግባራዊነቱ ብቻ ሳይሆን እስከ ፍሬ መብላቱ ድረስ የፖለቲካ አመራሩም ቴክኒካል ባለሙያም ብቻም ሳይሆን አርሶ አደሮችም ጭምር በደንብ በጉጉት እንክብካቤውን እያደረጉ ያሉበት ሂደት ነው ያለው። አሁን ላይ በሳንኩራ ወረዳ በተመረጡ አራት ቀበሊያት ተግባራዊ እየተደረገ ያለው የገጠር ኮሪደር የልማት ኢኒሽቲቭ በቀጣይ በሁሉም አካባቢዎች ላይ ይተገበራል ብለዋል። ሁሉንም ቀበሌዎቻችን በገጠር ኮሪደር ልማት ስራ እናስመርቃለን የሚል መነሻ ሀሳብ ይዘን ተነስተናል። ያው በኮሪደር ልማቱ ያቀድናቸው ቀበሌዎች አሉ። በተለይ የወረዳችንና ባህርያዊ ሁኔታ ብቻም ሳይሆን የመሬት አቀማመጡም ጭምር ለዚህ ተግባር የተመች ነው። ትንሽ በሰራህበት ቁጥር ሰፊ ስራ ሰፊ ውጤት ማምጣት የሚቻል ነው። ለይተን ያዝናቸው ቀበሌዎች አሉ። በተለይ ከወራቢ ስንብጣና ከሬግዲና ቁሪ ባሻገር ገተም ዚኮን ኩሎፎሻድገር ጃታ ጉርቤ ቀበሌዎችን እና ሌሎችም አሉ። እነዛን ቀበሌዎች በተከታታይነት ኦርደር ለማድረግ ካልሆነ በስተቀር ሁሉንም ቀበሌዎቻችን በዚህ ተግባር ፊት ማድረግ አለብን የሚል የአስተባባሪም እንደ ወረዳም አቅደን እየሰራን ያለንበት ሂደት አለ። በመኖሪያ ግቢያቸው ባለው ክፍት መሬት ላይ ልዩ ልዩ የግብርና ስራዎችን በመስራት ተጠቃሚ መሆናቸውን የባስኬቶ ዞን ላስካ ከተማ ነዋሪዎች ተናገሩ። በተያዘው የበልግርሻ ወቅት 445 ሄክታር መሬት በተለያዩ የግብርና ምርቶች መሸፈን መቻሉንም የከተማ አስተዳደሩ ግብርና ጽሕፈት ቤት ገልጿል። ዝርዝሩን አወልከድር ከሳውላ ቅርንጫፍ ጣቢያችን አድርሶናል፣ እንደሚከተለው ይቀርባል። ወይዘሮ ብሪቱ ቱላሞ የላስካ ከተማ ነዋሪ ስትሆን የምትተዳድርበት ወራዊ ደሞዝ ካለባት የአካል ጉዳት ጋር ተዳምሮ ኑሮን እጅግ እንዳከበደባትና ነገር ግን በምትኖርበት መኖሪያ ግቢ ባለቻት ጠባብ መሬት ላይ የጓሮ አትክልትን በማልማት ተጠቃሚ መሆኗን ትመሰክራለች። ቦታውን ደልድየ ከጨረስኩኝ ኋላ ዘሩን አፈሳለሁ ብዬ ውሃ የሚያመጣልኝ ሰው እንዴት ነው እኔ የሚያገኘው ማለት እንግዲህ አሁን በራሴ ከሩቅ ቦታ ተሸክሜ ማምጣት አልችልም ከአካል ጉንትን የተነሳ ከዛ አንድ ልጅ ነበረ እሱን ተገናኘውና የጋራ ሰርተን እንጠቀም ብዬ ልጁን አማከርኩኝ ከዛ ልጁ መጣና እሽ ያለ ቦታውንም አየ ቃራውንም ገዛን ሽንኩርቱንም ገዛን ከዛ ዘሩን ደፋን እሱ ውሀ በማምጣት ይሄን አገዘ እኔ ደግሞ ውስጥ ያለውን እየሰራው ምን እያደረግኩኝ ሳደርግ በጣም ያስደስተኛል አቅሜ ባንስም ያው በዝም ሰርቻለው ሌላ ቦታም ያው ሌላዎችን አካል በመተባበር ግቢ አግኝቼ ቃራውንም አሰራጭቻለሁ ያው እዛ ያለውም አትክልት ይጠቅመኛል ይህም ይጠቅመኛል ለሚል ግምት አለኝ በጡረታ ከመንግስት ስራ ተሰናብተው ባላቸው ጠባብ ጓሮ ንብ በማነብ ስራ ላይ የተሰማሩት አቶ አለሙሉ ኡልሰገድና በዶሮ እርባታ ዘርፍ የተሰማሩት አቶ ቁሙላቸው ቱሉ በበኩላቸው በሚሰሩት ስራ የዕለት ተዕለት ኑሯቸው እየተሻሻለ መሆኑን ይገልጻሉ የእንቁላል ዶሮዎች አሉኝ እነዛን ያው ያንከባከው ቢያንስ ከ50 ዶሮዎች አሉኝ ከ50 ዶሮዎች በቀን እስከ አርባ እንቁላል አገኛለሁ ያው ተጨማሪ እነዚህን እንቁላሎችን ለምግብ ቤት አቀርባለሁ። ለምግብ ቤት አቀርበ ቤትን ተጠቅመ ለምግብ ቤት አቀርበ ተጨማሪ ቁብም ጥልበታለሁ። ልጆች ደብተር መግዣ ይሄን ሊሰራ የቻልኩት ባጋጣሚ ሆኖ መንግስት ትምህርት እድል ሰጥቶኝ፣ ያው ተጨማሪ ስራስ ከሌለ ትምህርት መማርም ከባድ ስለሆነ ተጨማሪ ራሴን በራሴ እያገዝኩ እነዚህን እንቁላሎችን ቤት በማርባት እንቁላሎችን ለህብረተሰቡም ለራሰም ጥቅም እያገኘሁበት ስለሆነ ሌላውም እንደዚሁ ቢያረባ ጥቅም እንዳለው ጭምር ነው አሁን የሚገልጸው። የላስካ ከተማ አስተዳደር የግብርና ጽህፈት ቤት ኃላፊ አቶ ጳውሎስ ኃይሌ በተያዘው የበልግርሻ ለማልማት ከታቀደው አጠቃላይ እቅድ 445 ሄክታር መሬት በተለያዩ የግብርና ምርቶች መሸፈን መቻሉን ተናግረዋል። 452.25 ሄክታር በእኛ ተቋም ተደግፎ በአግባቡ ቴክኖሎጂ በመጠቀም ለማልማት በእኛ በኩል ታቀደው እስቲና እስካሁን ባለው ወደ 400 45 ሄክታሮች ሙሉ በሙሉ በተለያዩ ሰብሎች መሸፈን ተችሏል። ከሱ ውስጥ አንዱ አሁን መሬት ላይ የምንመለከተው መለከተው ነው የጓሮ አታክልት ነው። ለሁለቱም ቀበሌ ከ3000 3 በላይ የ48 ቀን ቀይብና ኮኮነ ስርጭት በዚህ በጀት ዓመቱ ማከናወን የተቻለበትና ቀሪ ተግባራትን እየደገፈን እያከናወነን ነው የምንገኘው። አስፈላጊውን የግንዛቤ ማስጨበጫ ድጋፍና ክትትል በየወቅቱ በማድረግ ህብረተሰቡ ስለ ከተማ ግብርና የተሻለ እውቀትና መነሳሳት እንዲኖረው ተደርጎ ወደ ስራ መገባቱን የገለጹልን የላስካ ከተማ ከንቲባ ኢንጂነር አንሌዮን ድፍራው በዚህም ዘርፍ ህብረተሰቡ በግል ኑሮው ላይ የተሻለ ለውጥ እያሳየ እንደሚገኝ አብራርተዋል። ከጠቅላይ ሚኒስተራችንም ጀምሮ የተጀመሩ ኢኒሽቲቮች አሉ። ከነዚህ ውስጥም አንዱ ከተረጂነት ወደ ምርታማነት የሚል ነው። ይሄ እንግዲህ በሌማት ትሩፋት በጓሮ አትክልት በርካታ ስራዎችን እንደ ከተማ አስተዳደር እየሰራን እንገኛለን። በተለይ ደግሞ አንድ ሰው ከውጭ ዶሮ ከሚገዛ፣ እንቁላሎችን ከውጭ ከሚገዛ፣ እነዚህ ፕሮቲን ነክ የሆኑ ምግቦችን አንድ ሰው ቢያንስ ቤቱ ከአምስት በላይ ዶሮዎችን በመሰብሰብ የራሱን ምርት እዛው አምርቶ ከገበያ የሚገዛውን ኢኮኖሚካሊ መቀነስ ይቻላል የሚለው ትልቅ ፋይዳ አለው። ለዚህም ደግሞ እንግዲህ ትልቅ የሰፊ ግንዛቤ ስራዎች በከተማ አስተዳደር ግብርና ባለሙያዎች እና አጠቃላይ ማናጅመንቱ ጋር የጋራ ውይይት አድርገን ወደ ስራ ከገባን በኋላ ብዙ ለውጦችን እያየን ነው። የተከበራችሁ ተመልካቾቻችን መደበኛ ዜናዎቻችን እዚህ ላይ እንቋጫለን። ከዚህ ቀጥሎ ስፖርታዊ መረጃዎች ወደ እናንተ የሚደርስ ይሆናል። በእኔ በኩል በዚሁ ይሰናበታለሁ። መልካም ቆይታ እንዲሆንላችሁ እንመኛለን እና ያስጠለኝ